ኢና ሊላሂ ወኢና ኢለሂ ራጅዑን የአላህ ነን ወደ አላህም ተመላሾች ነን የሁላችንም አባት የነበሩት የክቡር ዶክተር ተቀዳሚ ሙፍቲ ሀጅ ዑመር እድሪስ ወደ አኺራ ሂደዋል። የሀገራችን ዋርካና የሁሉም አባት የነበሩት ተቀዳሚ ሙፍቲ ሀጅ ዑመር እድሪስ ባጋጠማቸው ህመም በህክምና ሲረዱ ቆይተው ወደ አኺራ ሂደዋል። ህልፈታቸው የመላ ሀገራችን ህዝብ ሀዘን ነው። እነኚህ ታላቅ አባት ላበረከቷቸው በሚመጥን መልኩ ስርዓት ቀብራቸው በመንግስት ደረጃ ኢስላሚክ ስነ ስርዓቱን በጠበቀ መልኩ መፈጸም ይኖርበታል። ሀገራችን ታላቅን አባት አጥታለች። ሰዎች ሀዘናችን መሪር ቢሆንም የአላህ ውሳኔ ከመቀበል ውጪ አማራጭ የለንም። አላሁ ተዓላ መልካም አበርክታቸውን ይቀበላቸው፣ ምህረቱን ይለግሳቸው፣ ጀነተል ፍርደውስንም ምንዳቸውን አላህ ያርግላቸው፣ ያረብልዓለሚን። ኢና ሊላሂ ወኢና ኢለይሂ ራጅኡን የአላህ ነን ወደ አላህም ተመላሾች ነን። ሁላችሁም ዱዓ አድርጉላቸው። አላህ ይዘንላቸው፣ ማረፊያቸውን ጀነተል ፍርደውስ አላሁ ተዓላ ያድርግላቸው። አላሁም አሚን። አንበሳ አንበሳን አይበላም። ተጎሳው ሌላ ያለ ነው። የሰው ልጅ ምን ሆኖ ነው ሰው የሚገለው? ምን ሆኖ ነው የሚዘርፈው? ምን ሆኖ ነው የሚያፈናቅለው? ተማርን ምንለው። ሰዎች ትምህርቱ የት ላይ ነው? ትምህርትኮ እውቀት ማለት ነው። እውቀት መጥፎ ነገር ጥሎ ጥሩ ሊከተል ነው። የራሱን መብት አስከብሮ የሌላ ሊያከብር ነው። የራሱን ሃይማኖት አስከብሮ የሌላን ሃይማኖት ሊያከብር ነው። እንዳው ዝም ብሎ ንባብ የሆነ እንደሆነ ከምቱ እውቀት ነው። ከምቱ እውቀት ነው። ታሮ ተማወቁ አለማወቁ ይሻላል ብሏል። መሃይም ነው ያወቀው ሰው መሃይም ነው። አዋቂ የለም ብሎ አይታበል። እተግባር አንበሳ አንበሳን አይበላም። ተሁላ ተሁላን አይበላም። ተጎሳው ሌላ ያለን ነው የሚያጠቃ የሰው ልጅ ምሁኑ ነው ሰው የሚለው። ምሁኑ ነው የሚዘርፈው። ምሁኑ ነው የሚያፈናቅለው። ተማሪ መምህር የምንለው ሰዎች ትምህርቱ የት ላይ ነው? ትምህርትኮ እውቀት ማለት ነው። ዕውቀት መጥፎ ነገር ጥሎ ጥሩ ሊከተል ነው። የራሱን መብት አስከብሮ የሌላን ያከብር ነው። የራሱን ሃይማኖት አስከብሮ የሌላን ሃይማኖት ያከብር ነው። እንዳው ዝም ብሎ ንባብ የሆነ እንደሆነ ከንቱ እውቀት ነው። ከምታወቁ አለማወቁ ይሻላል ብሏል። መሀይም ነው ያወቀው ሰው መሀይም ነው አዋቂ አይደለም ብሏል ኪታባቸው ኑ ጸሎትን መልስ። በየትኛው እምነት ተቋም ተከታይ ብትሆኑ እኚን ሰው መጥላት ከቶ አይቻላችሁ። ምክንያቱ ደግሞ እርሳቸው ሰውነትን በሰውኛ ከፍ ያደረጉ እምነት፣ ዘር፣ ሃይማኖት ሁሉም ነገር አስበልጠው ሰውኛ ይቀድማል ያሉ ድንቅ አባት ናቸው። ታዲያ ያኔ በጭንቁ በኮሮና ጊዜ ኦርቶዶክሳውያን ረጅም ጸሎት አድርገዋልና አንድ አምላክ የሰማናል ይበቃናል፣ የወንድሞቻችን ጸሎት በቂ ነው፣ ለሀገርም ይተርፋል ብለው የእምነት ልዩነት ሳይኖርባቸው የኦርቶዶክስን ጸሎት እንደራሳቸው ጸሎት አድርገው ተቀብለውም ነበር። የትኛውም አጋጣሚ ለእርስዎ ኢትዮጵያዊነት ምንድነው? ብትሏቸው እንደ ዛሬው ሳይሆን ኢትዮጵያዊነት እንደ ቀደምቱ እንደ ቢላል አበሻ ሀገር እንደዛ ፍትሐ ምድር የነብዩ መሐመድ ሰለላሁ አለይሂ ወሰለምን ዘሮች ለተቀበሏት ያቺነች ኢትዮጵያ ይሏቸዋል። ያኔ እምነትን መቀበል ሳይሆን ሰውን መቀበል ይቀድም ነበር። የእርሳቸው ንግግር ነው። አዳያኝና አባት በእኩልነት እንወዳችኋለን። በእኩልነት እንደ ኢትዮጵያዊነት አርማ አድርገን እንቀበላቸዋለን። እርሳቸው ከስክሪን ሲጠፉ ሁሌም የሆነ ነገር እንደጎደለን ይሰማናል እኛ የአባት ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ይሰኛሉ ታዲያ አምና የእኛን ጸሎት ተቀብለው እንደራሳቸው ከቆጠሩ ዘንድሮ ደግሞ በጠና ታሟልና ጸሎታቸውን እንመልስ እኛ አሁን ጸሎት የማድረጊያ ጊዜያችን ደርሷልና ለእርሳቸው ጤንነት ጸሎት የምናደርግበት ጊዜ ነው ሙስሊሞቹ እርግጥ ነው አፍያቸውን ይመልስ ሊሉ ይችላሉ ነገር ግን በሌላ እምነት ውስጥ ያለን ደግሞ እንደ አባት እንወዳቸዋለን እንደ ሀገር እናያቸዋለን እንደ ሰውኛ ከፍ እናደርጋቸዋለን ና ለተቀዳሚ ሙፍቲ ሃጂ ኡመር እንድሪስ ሁሌም ጸሎት ማድረጋቸው እንዳረሱ ወደ መልካም ጤንነታቸው ተመልሰው የኢትዮጵያዊነት አርማ እንደደመቁት በሰውነት ከፍ እንዳሉት ሁሉ የቤተሰብ አባል አንዱ አባታችን፣ መካሪያችን፣ እንዲሁም በፍቅር እንደምንወዳቸው ለማሳየት ጸሎታችሁ ማድረጋችሁ እንዳረሱ ጤናዎትን ይመልስልዎት ይበሏቸው። ይህ የሚኖር ይወት ነው።